ፕሬዝዳንት ጌታቸው ረዳ ያ የሰጠናቸው የሁለት ዓመት ጊዜ አልቋል ነው። ጠቅላዩ የጌታቸው ረዳን ከስልጣን መሰናበት አረጋገጡ። ጌታቸው ማህተሙን ለደብረ ጽዮን እንዲያስረክብ ተነግሮታል። ጠቅላይ ሚኒስትር አብይ አህመድ አዲሱ ጊዜያዊ አስተዳደር እስከ ቀጣዩ ምርጫ ትግራይን ይመራል ሲሉ ጀኔራል ታደሰ ወረደ ለሚመሩት አዲስ አስተዳደር እውቅና መስጠታቸውን በፓርላማ ፊት ተናግረዋል። እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ግለሰቦች ሊቀያየሩ ይችላሉ። የነበረው ሳ ተገምግሞ ኢትዮጵያ የፈራችውን እስራኤል ታሳካዋለች። ሶማሌላንድ ራስ ገዟ የሶማሊያ ግዛት ሶማሌላንድ የጋዛ ተፈናቃዮችን ለመረከብ ተስማማች። የሶማሌላንድና የእስራኤል ባለሥልጣናት ባደረጉት ውይይት ራስ ገዟ ሶማሌላንድ በኃይል የሚፈናቀሉ የጋዛ ነዋሪዎችን ለመረከብ የተስማማች ሲሆን ለአይሁዳዊቷ ሀገር ግን ከባድ ቅድመ ሁኔታ ማስቀመጧ ተሰምቷል። ሰላም ውድ ቤተሰቦች እንደምን አላችሁም? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የምራር ጥንላችሁን ሀገራዊ ቀጠናዊና ዓለም አቀፋዊ ወቅታዊ ጉዳዮችን የዳሰስንበት ልዩ ጥንቅራችንን ጀምሯል። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ፍጻሜው ቆይታውን ከኛ ጋር ያድርጉ። የትግራይ ክልል ጊዜ አስተዳደር እስከሚቀጥለው ምርጫ ድረስ የስልጣን ጊዜ እንደሚኖረው ጠቅላይ ሚኒስትር አብይ አህመድ አሳወቁም። በትግራይ ክልል በቀጣይ እንደ አዲስ የጊዜ አስተዳደር እንደሚቋቋም ጠቅላይ ሚኒስትር አብይ አህመድ አመላከቱም። በአዲስ መልክ የሚቋቋመው ጊዜ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ብለዋል። የፕሪቶሪያውን ስምምነት ተከትሎ የተቋቋመው የትግራይ ክልል ጊዜ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ በቀጣይ በክልሉ አዲስ የጊዜ አስተዳደር እንደሚቋቋም ጠቅላይ ሚኒስትሩ ዛሬ መጋቢት 11 ቀን 2017 ዓ.ም ምህረት በህዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት አመላክተዋል። እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። በቀጣይ የሚቋቋመው ጊዜ አስተዳደሩ ተጨማሪ የህግ ማሻሻያዎች ተደርገውለት ይመሰረታልም ብለዋል። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት ሲሉ የተደመጡት ጠቅላይ ሚኒስትሩ ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ጊዜ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታልም ሲሉ ገልጸዋል። ይህንን ለማድረግ ከፕሬዝዳንቱና ከምክትሎቻቸው ጋር ልዩ ውይይቶችን ስናደርግ ቆይተናል። የተለያዩ ፕሮፖዛሎችም ቀርበዋል ሲሉ ያስታወቁ ጠቅላይ ሚኒስትሩ ከዚህም በተጨማሪ ህወሓትን ጨምሮ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር መነጋገራቸውንም ጠቁመዋል። ጠቅላይ ሚኒስትሩ ከዚህም በተጨማሪ ህዋትን ጨምሮ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር መነጋገራቸውንም ጠቁሟል። በዚህ ንግግር አማካኝነት ህግ አሻሽለን ለሚቀጥለው አንድ ዓመት መጠነኛ ማሻሻያ አድርገን ጊዜ አስተዳደሩ ይቀጥላል የሚል እምነት ነው በእኛ በኩል ያለው ሲሉ ተደምጧል። ባለፉት ሁለት ዓመታት ክልሉን በጊዜያዊ አስተዳደር ውስጥ ሆነው ሲመሩ የነበሩት ግለሰቦች ላይ ለውጥ ሊካሄድ ይችላል ሲሉ ያመላከቱ ጠቅላይ ሚኒስትር አብይ አህመድ የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች ሊኖሩ ይችላሉ ሲሉን ጠቁመዋል። ባለፉት ሁለት ዓመታት በፕሬዝዳንት ጌታቸው ረዳና በምክትሎቻቸው ሌተናል ጄኔራል ታደሰ ወረደና ሌተናል ጄኔራል ጻድቃን ገብረትንሳኤ የተመራው ጊዜያዊ አስተዳደሩ ሁለት ዓመት ጦርነት እንዳይፈጠር በሁለት ዓመት ውስጥ ያሉ ጥያቄዎችን በንግግር እንዲመለሱ ከፍተኛ ጥረት አድርጓል ሲሉ ማወድሰውታል። ምንም እንኳን ቀድሞ በተካሄደው ውጊያ ብንወቅሳቸውም ባለፉት ሁለት ዓመታት ለሰሩት ስራ ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋለን ብለዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው ካነሷቸው ትግራይን የተመለከቱ ጉዳዮች መካከል አንዱ የፕሪቶሪያው የሰላም ስምምነት ሲሆን በስምምነቱ መሰረት በበቂ ሁኔታ ያልተፈጸሙ ጉዳዮች መኖራቸውን አሳውቀዋል። ዲዲአርና የተፈናቃዮች ጉዳይንም አንስተዋል። በበቂ ካልተፈጸሙ ጉዳዮች መካከል አንዱ ዲዲአር ነው ያሉት ጠቅላይ ሚኒስትሩ የተወሰኑ ሙከራዎች ቢኖሩም በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ በዋናነት የሚጎዳው የትግራይን ህዝብ ነው ብለዋል። ማስተማር፣ መቆፈር፣ ሀገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው በትግራይ ህዝብ ስም ጀት እንዳለም ለቀለብ የሚያውሉት ከሆነም ትግራይ ውስጥ ልማት አይመጣም። በቢሊዮን የሚቆጠር ብር ነው ለነዚህ ወጣቶች የሚውለው በየወሩ በየአመቱ፣ ሲሉ ገልጸዋል። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላል። ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን የትግራይ ሕዝብን ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል ሲሉም አሳስበዋል። የተፈናቀሉትን በሚመለከት በራያና በጸለምት ጥሩ ስራ ተሰርቷል ያሉት ጠቅላይ ሚኒስትሩ፣ በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው መንገድ አልሄዱም። በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎችን ለመመለስ ዝግጁ ነው ብለዋል። በዚህ ሳይድ በቂ ትብብር ከተደረገልን ዜጎች ወደ ቀይ መንደራቸው ሄደው የተለመደውን ህይወታቸውን እንዲመሩ ነው ፍላጎታችን ሲሉ ማሳውቀዋል። ያ እንዳይሆን እያደረገ ያለው የሰብአዊነት ጉዳይና ፖለቲካ መቀላቀሉን ሲሉ ተችተው፣ በተፈናቀሉ ሰዎች ላይ የሚሰራ ፖለቲካም ጉዳት አለው፣ ከፖለቲካ ነጥለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም፣ ከዚህ በኋላ የሚከተሉ ጉዳዮችን ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል ብለዋል። በዚህ ወደ ተከታዩ መረጃችን እንለፍ። ኢትዮጵያ የፈራችውን እስራኤል ታሳካዋለች። ሶማሊላንድ ራስ ገዟ የሶማሊያ ግዛት ሶማሊላንድ የጋዛ ተፈናቂዎችን ለመረከብ ተስማማች። የሶማሊላንድና የእስራኤል ባለስልጣናት ባደረጉት ውይይት ራስ ገዟ ሶማሊላንድ በኃይል የሚፈናቀሉ የጋዛ ነዋሪዎችን ለመረከብ የተስማማኝ ሲሆን ለአይሁዳዊቷ ሀገር ግን ከባድ ቅድመ ሁኔታ ማስቀመጧ ተሰምቷል። ዓለም አቀፉ የዜና ተቋም አልጀዚራ እንደዘገበው ከሆነም ከአንድ ዓመት በፊት የእድሜ ልክ ውጥኗን እውን ያደርግልኛል በሚል ተስፋም ከኢትዮጵያ ጋር በተፈራረመችው የመግባቢያ ስምምነት ላይ የጣለችው እምነት እንደ ጉም የተበተነባት ሶማሌላንድ አሁን ከኢትዮጵያ የተሻለ እምነት የሚጣልበትና ዓለም አቀፍ ተሰሚነቱም ከፍ ያለውን አካል የመረጠ ሲሆን፣ በዚህ መሰረት አሜሪካና እስራኤል ቀዳሚዎቹ አጋሮቿ እንዲሆኑ እየሰራች ሲሆን፣ በተለይም ከእስራኤል ጋር የተጀመረው ንግግር ፍሬ ለማፍራት ተቃርቧል የተባለው የሶማሌላንድ የውጭ ጉዳይ ሚኒስተር ይህንን ጉዳይ ለእስራኤል ሚዲያዎች ያረጋገጡ ሲሆን ሚኒስትሩ እንዳሉት ሀገራቸው ሶማሊላንድ የአሜሪካው ፕሬዚዳንት ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንታት በፊት ባደረጉት ጋዛን ከፍልስጤማውያን ነጥቆ የመቆጣጠርና የመዝናኛ ማዕከል የማድረግ እቅድ መሰረት ከጋዛ በእስራኤል ጦር የሚፈናቀሉ ፍልስጤማውያንን ለመቀበል ዝግጁ ነች ሲሉ ተናግረዋል። የአልጀዚራ ዘገባ አክሎም ነገር ግን እስራኤል ይህንን እቅዷ እንድታሳካም አርጌሳ የጋዛ ስደተኞችን በማስተናገድ ለምትለውለታም ሱማሊላንድ ራስዋን የቻለች ሀገር መሆኗን በይፋ መቀበልና በይፋ ማወጅ ግዴታዋ ይሆናል የሚል ቅድመ ሁኔታ ተቀምጧል። ምን ያለው በተመሳሳይ ከሰሞኑ የትራምፕ አስተዳደር በቀይ ባህር ቀጠና የሚንቀሳቀሱ መርከቦቹ የየመን ሁቲ ዋንኛ ኢላማ መሆናቸውን ተከትሎ ምንጩን ማድረቅ ያስፈልጋል የሚል ቅድ የያዘ ሲሆን የውቲ ብቻ ሳይሆን አልሸባብን ጨምሮ በቀጠና ያሉ ስጋቶችን ለመቆጣጠር በምስራቅ አፍሪካ ቀንድ ላይ ግዙፍ ወታደራዊ መንደር ለመገንባት አስፈላጊነቱ ጊዜ የሚሰጠው አይደለም በሚል በርበራ ወደብ ላይ ትልቅ ጦር ቤዝ ለመገንባት የጠየቀ ሲሆን በምላሹ ለራስ ገዟ ግዛት የሀገርነት እውቅና ለመስጠት እያሰቡበት እንደሆነም በስፋት ሲነገር ነበር። ውድ ቤተሰቦች ለእሳቱ ብታደምጧቸው ብለን የያዝንላችሁ አሁን የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት ያለምዳርቻ ሁሉ ሰላማችሁ ብዝት ይበል።